ፍቅር ይታይብሃል አላለችም? ፍቅር ይታይብሃል ሊዲያ ማለት ነው። ፍቅር ይታይብሃል አላለች። ኧረ ቡቡማ ከአንቺ ፍቅር አይታይበትም፣ እውነቱን ስነግርሽ። ሲጀመር ከአንቺ ጋ የቀረበበትን ምክንያት ትናንትና ሊናገር ፈልጎ ነበረ፣ ነገር ግን ነገሮቹ ይስተካከሉ ብሎ ነው ሳይናገር ያለፈው እንጂ ሊዲያ እና ቡቡ ሌላ ነገር ይኖራችኋል ብላችሁ እንዳታስቡ፣ እያስባለሁ። ምክንያቱም ትናንትና ቡቡን ሰምታችሁታል ያለውን በመሀል ተበላሸብኝ እንጂ ያሰብኩት ነገር ሌላ ነበረ ብሏል። ዛሬ ደግሞ እሷ ፍቅር ይታይብሃል የሚል ሙዚቃ ከፍጣ ምናምን ስትቀውጣ አየውኝና ቡቡ፣ ፍቅር የሚታይበት ከሀይሚ ነው የኔ ቆንጆ፣ እንጂ ከአንቺ አይደለም ይህንን ልነግርሽ ወዳለው ቡቡ ፍቅር የሚታይበት ከሀይሚ ነው እንጂ አንቺ እንኳን ያው አይመስለኝም፣ ብዬ አስባለሁኝ። እና ብዙዎቻችሁ ደግሞ ቡቡ ከሊዲያ ጋር ይሁንልን፣ ቡቡ ከሊዲያ ጋር ይሁንልን የምትሉ ብዙዎች አላችሁ። ለቡቡ የምትሆን ሀይሚ ናት። የምሬ ነው የምነግራችሁ። ሲጀመር የአገሩ ልጅ ሀይሚ ትሻላለች። ምንም ቢከፋው፣ ምንም ቢሆን የአገር አገር ነው። ገባችሁ? ምንም የእሱን ክፋት የማትወድ እሱም ደግሞ የእሷን ክፋት የማይወድ ሁለቱ ናቸው መቋሃን ያለባቸው ብዬ ነው የማስበው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ሰላም ከኔ ሁሉ መልካም፣ ሁሉ ሰላም። አለሁላችሁ። ሰላማችሁ ብስትይበል ብቅ ብያለሁ። እስኪ ሊዲያ ናይ ጌዋተኝና ማለት ነው። ይዣት መጣሁ ማለት ነው። አየኋትና እንዴ፣ ከአየኋትማ ለምን ይዣት አልመጣም? አልጎኝና ይጀላቹ ከርች አልኩኝ ማለት ነው። እና ፍቅር ይታይብህ፣ ፍቅር ይታይብሃል። በፍጹም ቡቡማ ከአንቺ ፍቅር አይታይበትም። በፍጹም በፍጹም፣ ቡቡን እኛ እናቀዋለን። እኛ አይደለን እንደዚህ ሆነን ያሳደግ ነው። ቡቡን እናቀዋለን። በፍጹም እኔ እንጃ። መታችሁ እንዲሁ በሰከንድ እንዲሁ ከአዲስ አበባ ልጆች ጋር አንዱ በሰከንድ መግባባታችሁ፣ ሃይሚና ቡቡ ግን በጣም ገርማችሁኛል። በሰከንድ ማለት ነው። በዚች ዓመት ውስጥ እንዲሁ በአንዴ ማንዴ ትውውቅ ማላቸው በጣም ተገረም ያለው በዚህ አጋጣሚ ማለት ነው። አሁን ሊነሱ ያው ትግሬም ቢሆኑ የአዲስ አበባ ልጆች ይመስሉኛል። ሱስም ይችም ዳኒ ግን የአዲስ አበባ ልጅ ይመስለኛል። ዳኒ የአዲስ አበባ ልጅ ነው የሚመስለኝ እና ሮሚ ምናምን ቢሆን በሰከንድ እንዲህ እንደዚህ ትውውቅ ማድረጋቸው በጣም ተገረም በዚህ አጋጣሚ እኔ ግን እውነት ለመናገር በጣም ተገርሚያለሁኝና ለማንኛውም ይመቻቸው ጥሩ ነው። ጎበዝ። አንቺ ሁለት ቀን ብለሽ ተህወት ወተሻል። እንግዲህ በቲክቶክ እየመጣሽ አታለቃቅሽ። ኦኬ አታለቃቅሽ እልሻለሁ። በዚህ አጋጣ ብቅ እያለሽ በቲክቶክ ማለቃቀሱ ተገቢ ነው ብዬ አላስብም። ቡቡ የሃይሚ ነው። እንዲሁም አስታርቂያችሁ። ለነገሩ ማንንም አስታርቁኝ አይሉ እነሱ ሲጀመር እራሳቸው ይታረቃሉ። አንቺ ግን ለፊሺ ረፊ ፍቅር ይታይብሻል እንዴ! ፍቅር ይታይብኛል? ፍቅር ይታይብሃል። ፍቅር ይታይብሃል። ኧረ በፍፁም ማፊ። ቡቡ ከአንቺ ፍቅር ማፊ ማፊ ማፊ። ማይ ሲስተር ኖ ኖ ነው ይሄማ ውሸት ነው ይሄንማ ምኛን ቀበለው አልችልም ውሸት ነው በፍጹም ፍቅር አይታይበትም ካንቺ ነ ፍቅር ይታይብሃል አይታይበትም ካንቺ ለማንኛውም ዛሬ በቡራ ቤት ደስ የሚል ቢዮ ይመጣል ብዬ አስባለሁ እንግዲህ አብረን የምናየው ይሆናል እንግዲህ ማለት ምን ልበላችሁ ብቻ ነኝ እንጃ ሰው በቃ ምን ይዞ ይመጡ ይሆን ወይ? ምን ይሉ ይሆን ወይ? ምን ይዞ ይመጡ ይሆን ወይ? በቃ አሁን ላይ እንደዛ ነውና፣ ምን ልበላችሁ። ምን ይዞ ይመጡ ይሆን? ምን ይሉ ይሆን? ዛሬ ነው በቃ አሁን ላይ እና እስቲ እንግዲህ እና ምን ይሆን? አብረን ብቻ ዛሬ ሰላም እንደሚሆን ነው እርግጠኛ ነኝ። አይልና ቡራ ሰላም እንደሚፈጥሩ ነው ብዬ አስባለሁ እርግጠኛ ነኝ ሰላም እንደሚፈጥሩ ነው። ስለዚህ እና ያለን እንግዲህ አብረን ዛሬ ማለት ነው፣ በቡቡ ቤት ነው። በቡቡ ቤት ዛሬ አምና ይሆናል። ብቻ አይምና ቡራ ሰላም ይፈጥራሉ ብዬ ነው ማስበው። ፎርኮርስ እና ትጨናነቁ አታስቡ፣ ሁን ያለ ይሆናል እኛ ስለ ጮኸን እኛ ስለ አለቀስን እኛ እይይ ስላለ ምናምን ሳይሆን ፈጣሪ ባለው ነው የሚሆነው። እና ዝም ብለን የሚሆነውን አብረን እየሄድን ማየት ነው፣ ከነሱ ጋር አብረን እየተጓዝን ማየት ነው ማለት ነው። የሚሆነውን አብረን ማየት እንሳ አብረን እናያለን። የሚሆነውን ከነሱ ጋር አብረን እየሄድን እናያለን። ሰላም ሲመጡ ሰላም እንሆናለን። ዝም ደግሞ እየተበጣበጡም ሲመጡ እንደዛው እያለን አብረናባቸው እንጓዛለን። ለማለት ያክል ነው እንግዲህ ብቅ እያልኩት። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆን ራቸው። በሌላ ቪዲዮ እስከምንገናኝ ሰላማቸው ብዝት ይበል እና ሊዲዬ ጥግሽን ያይሽ። እኔ ቆንጆ ሊዱ ጥግሽን ያይሽ። ኦፍ ኮርስ ማይ ሲስተር